ሰላም ሰላም ሰላም። ሙስሊሙም ክርስቲያንም እንዴት ናችሁ? እንዴት አመሻችሁልኝ? በድጋሚ የመጣው ምሽታችሁ ፏ ብትን ብትንትን ጥሽ ጠንቧ ብሎ ፏ ብትን ብላችሁ አምሹልኝ ማለት ነው። ልዑል ላይ የተለቀቀ አለ አለ ገብታችሁ ካላያችሁ ይሁ ማለት ነው። ሄሉ እንትና ልዩ የምትባሏ መመርመር አለባት ብላለች ማለት ነው። እና ሄሉ ደግሞ አልመረመርም እያለች ነው። ይሄ ነገር ውሸት ውሸት ይሆን እንዲ እናንተ ማለት አሁን ልዩ ይመርመር ያለች ነው የአብን ወጥራ ይዘዋለች። ያብ ደግሞ ከሄሉ ይልቅ ልዩን እያመናት ነው ዘባችኋል። እሷ የምትለውን ትዕዛዝ እየፈጸመ ነው ማለት ነው። ሲቀጥል ሄሉ ለምንድን ነው አልመረመረም ያለችው? እርጉስ ትላንትና አሁን እንሂድ እንመርመር እንሂድ እንመርመር እያለች ነበረ በራሷ ተማምና ማለት ነው። ዛሬ ደግሞ ምን አለች? አልመረመርም። ለምንድን ነው የፈራችው? ወይስ ውሸት ነው እርግዝና እንደዚህ አይነት ውሸት ደግሞ እንዴት ነው የሚዋሸው ምክንያቱም እንደዚህ አይነት ነገር ሀሳብ ሲመጣ ራሱ የግድ ምርመራ እናድርግ ብለው መጠየቃቸው አይቀርም። ማንኛውም ሰው ይሄ ነገር ውሸት ከሆነ ለራሷ ትልቅ ስህተት ነው የሰራችው ምክንያቱም እምነት ማጣት ነው ይሄን ያህል አስደስተው አስደስታው ተደስቶባት አስደስታው ውሸቱ ነው ሲገኝ ምን አይነት ሚዛን ላይ ነው እሱ የሚያስቀምጣት እውነት ሄሉ አላረገዘችም ወይስ ውሸቷን ዋሽታ ያብን በእጇ ለማስገባት ነው? ይሄን ሁሉ ውሸት የዋሸችው? አሁን ልዩ ከህይወታችሁ ወጣለኝ ግን ምርመራው ይታወቅ ነው። ገባችሁ? በዛ ላይ ደግሞ ያብ የኔ ነው፣ እኔና እሱ አሁን እኮ አንድ ላይ ነን እያለች ነው ያብ ደግሞ ወደ ሄሉ መጥቷል። እንዴት ነው ይሄን ነገር? እኔ ግራ ገብቶኛል። እግዚአብሔርን እኔ ለምሳሌ እኔ በሷ ቦታ በሆን እርጉስ ከሆንኩኝ እግዚአብሔርን በሙሉ ኮንፊደንስ ሄጄ ይመረመራለሁ። ግን ካላረገዘች ግን ከባድ ስህተትን የፈጸመችው አንደኛ እምነት ማጣት ነው፣ ሁለተኛ ደግሞ የሰው ልጅ ያስባል ያስተውላል። አዎ እንዲ እንዲ እርጉዝ ነኝ ብለው እንመርመር እንኳን ቢለኝ እንዳታፍርበት በሌላ ሲስተም እሱን እጇ ለማስገባት ትችል ነበረ። እና ውዶቼ እናንተስ ምን አስተያየት አላችሁ? እና ወደ ሊመረመሩ ይዟት ሂዷል። እሷ ግን እምቢ ብላ ነበር አልመረመርም ብላ ፍርሃት ይዟታል። እየተንቀጠቀጠች ምናምን ነው በጣም ፈርታለች። ልዑል ደግሞ አታጨናንቋት እያለ ነው። እኔ ግን ልዑልና ልዩ ምን ችግር እንዳለባቸው አላቅም። ለምን አይተዋትም? ልዑል ብትተዋት በቃ ከህይወታቸው ውጣ እና ሄሉ እንግዲህ አንድ ቤት አብረው አድረዋል። ባደሩበት ሰዓት በጣም ደስተኛ ነበረች እና በጣም ደስተኛ እንደሆነች ነው ስትናገር። ለምንድን ነው አሁን ምርመራው ላይ ሲሆን የፈራችው? የሚያስፈራ ነገር እኮ የለም። እውነተኛ እርግዝና ካልሆነ እርጉዝ ሳትሆን ቀርታ ነው ሳታረግዝ ነው አረገዝኩኝ ብላ እንትን ያለችው። እኔ ይሄ ነገር በጣም ገራ ገብቶኛል ግን ሳታረግዝ ግዛር ጊዜ ያለው ካለች የከባድ ጥፋት ነው። ምክንያቱም ለአንዴና ለመጨረሻ ራሱ ይቅር አልልሽም ብሏታል። ይቅርታ ላደርግልሽም ብሏታል። ከዋሸሽ ተሰርተሻል። ማለት ሁላችሁም ስለ እውነት መስክሩ ማለት ነው። ይሄ ልጅ እንደዛ ጓክቶ ያችኛዋን እርግፍ አርግቶ ትቶ ወደ እሷ ጋር እየመጣ ነው ገባቸው አይደለ? ህይወቱን በቃ እሷ እርጉስ ከሆነች ህይወቱን ከሄሉ ጋር ሊቀጥል ነው፣ እሷ ሀሳቡ እሷ ከመሀላቸው ልትወጣ ነው እሷ አላማው ማለት ነው። ግን ይሄ ነገር ደግሞ ሄሉ ምን አስፈራት? ለምን ተንቀጠቀጠች? ውሸት ነው ወይ? እኔ ዋሽታ ከሆነ በጣም ከባድ ነው። እግዚአብሔርን ነው ምላችሁ። አብሶ በፍቅር መሃል ውሸት አያስፈልግም። ሲቀጥል ደግሞ ልዩ ተብዬዋ አሁንም እኮ እንጂ ባጣ ቆየን ይሆንሽ አንቺ እሷ አረገዝኩ ስትል እሷ ጋር የመጣ ልጅ አንቺ መደበሪያው ነሽ ማለት ነው። ልዩ በፈለገ ጊዜ የሚያነሳሽ፣ በፈለገ ጊዜ የሚጥልሽ ማለት ነው። ሲፈልግ ይጥልሻል፣ ሲፈልግ ያነሳሻል። እን አረገዝኩ ስትል እኮ ሜዳ ላይ ጥሎሽ ነው ወደ እሷ ጋር የመጣው አይደለም እና እንደዚህ አይነት ህይወትን እንዴት ነው ከእሱ ጋር የምትቀጥዪው ነገ ብታገቢው ሲሆን ይሻላል እና በአጣ ቆይነሽ ማለት ነው ሴት ሲያገኝ የሚፈነግልሽ ሴት ሲያጣ ደግሞ የሚጫወትብሽ ሴት ነው ይሆንሽ ማለት ነው ልዩ ማለት ነው ወደ ራስሽ ተመልሰሽ ራስሽን ብታይ ጥሩ ነው ሁኔታሽ እንትን ይላል ግን አንድ ወንድ አስባችሁታል ፍቅረኛዋ ሆኖ ልክ አንድ ሴት ስታደርግ እዚ ያችኛዋ ከጥፍር ቆሻሻ እራሱ አልቆጠራትም ገባችሁ አይደል ስለዚህ አሁንም እኔ ላይ ነው ትላለች እንጂ እሱ ሄሉ ጋር ሄዷል እኮ። ግን ሄሉ ምንድን ነው ያስፈራት? እኔ ነገር እኔ ራሴ ፈራሁኝ። ክርስቶስም ሄሉ ደግሞ ይህን ያህል ትዋሻለች ብዬ አላስብም። ምክንያቱም ብትዋሽ እዚህ ጋር ኦዲየንስ አለ፣ ቤተሰብ አለ፣ ብዙ ብዙ ነገር አለ። ገባችሁ አይደለም? ሲቀጥል ደግሞ ቀኑን ሁሉ ነግረዋለች፣ እንደዚህ እንደዚህ ቀን ብላኮ ቀኑንም ነግረዋለች፣ እንደዚህ ቀን የአንድ ወር እርጉዝ ነኝ ብላኮ ቀኑን ሁሉ ነግረዋለች። ሌሊት በጣም ደስተኛ ነበረች። ኬኩን ይዞ ሲመጣ በጣም ደስተኛ ነበረች። እሷን በማርገዟ እኔም ደስ ብሎኛል። በቃ ልጅ ላይ ነው ብሎ እንዲህ ተደስቱ

አይኔ ነው አይቶሽ በክፉ ቀን የሚለውን ዘፈን ስዘፍን ይታየኛል ማለት ነው። ከባድ እኮኑ እግዚአብሔር ሰው የሷን ደስታ እየጠበቀ ደስታ ጭልም የምታደርገው ነገር አለ። ወሽመጣችንን ቁርጥ የምታደርገው ነገር አለ። ግን እግዚአብሔር አምላክ ይሄንን ውሸት እንዳያደርገው። እግዚአብሔር እኛ ራሱ እኔ ራሴ በጣም ነው የማዝነው። መድኃኔ ዓለምን ነው የምላችሁ እንደዚህ ጓጉቼ የሷን ደስታ ለማየት ብዬ እንደገና ደግሞ አብረው ያደረጉ በቃ ቀኑን ሁሉ በሚዲያ ተናግራ እውነት ሄሉ እርጉዝ አይደለውም ስትል፣ እሷ እራሱ ምን ይሰማታል? እሺ፣ ሌላው ይቅርና እሱስ እምነት ይኖረዋል። አጣችሁ ማለት ነው። አጣችሁ በቃ ማለት ነው። ይህን ያህል ደግሞ ሄሉ እኮ አተዋሽም፣ እግዚአብሔርን አተዋሽም እኮ በፊት አትዋሽም ነበረ። አሁን ግን ዋሽታ ነው ወይስ ይሄን ያህል የሚውሽ እዋሽ አለው ወይ? ትላንት እኮ ና እንመርመር ናይሰጂን ብላኩን ወጥራ የሄዘችው ወጥራ ያዘችው ማለት ነው። እውነተኛ ነገር ነው ብዬ እኔም ወጥራ የያዝኩት፣ ምክንያቱም ይሄን ያህል ደረጃ አትሄድም። ኑኒ ድኮን ያለች ዛሬ ለምን ፈራች? ለምንድን ነው የፈራችው መመርመሩን? ሲቀጥል ደግሞ ያብ ከሄሉ ይልቅ ልዩን እያዳመትካት ነው። ሲቀጥል ደግሞ ልዩ ያለችን ወሬ በጭንቅላት ይዘ ልጅቷን አታስጨንቃት በቃ። ሲቀጥል ደግሞ አላማህን፣ ምርጫህን ወቅ ከሄሉ ኮንክ ከሄሉ ከዚችኛ ጋር ኮንክ ከሄሉ ምንድነው አንተ በሁለት መሀል የምትርገበገበው ማለት ነው። አንተ ራሱ ልብህ ራሱ የተንጠለጠለ ሚዳ ቆነብኝ እኮ ዋይ። ተረጋጋ እንጂ ወንድሜ፣ ተው እንጂ ያ፣ ተው ውቃቤን እንዳታመጣው አምላክ ትዕግስቱን ስጠኝ። እንደው ዘንድሮ ምን አይነት ፈተና ውስጥ ገባ። እውነትም እንዳልክ እየጸለይ ነው የኔ ናት ያለው አዞሮ ወደ እንዳልክ ሊጥላል ነው መሰለኝ። ሄሉን ግን አላቅላት ምንም ነገር በከስ እንደዛ ደስተኛ ሁኑ ፉልቅ ብለው ፉልቅልቅ ብለው አሁን ምናስፍ በኮንፊደንስ ናኒድ ብላ ጎትታ ይዛ ምሄር ትችላለች ክርስቶስም በሙሉ ካልሆነም ደግሞ ማታ መዋሸት አልነበረባትም። በቃ እዛ አብራው እንግዲህ እሷ ጋር እንዳደረ ነው እሱ ሲናገር የነበረዋል። በዛ ሰዓት እኔ ኮ የኔ ብትሆን በቃ ከእጄ እንድታመልጠኝ ስለማልፈልግ ነው ብላ ኮ አሳምና ማሳደር ትችል ነበረ ኮ፣ ስለ እውነት ከሆነ ማለት ነው፣ እሱን አለማጣት ስትል መስዋዕት ግን፣ አሁን ይህንን ደረጃ ልጅቷ ደግሞ ወጥራ ያዘቻል። ልዩ ውሸቷን ነው እያለች ማለት ነው እና ከልዑል ጋር ደግሞ ታያይዛለች። ከባድ ነው እና እናንተስ፣ ኦደንሶች የምንትላላችሁ? ምን ታዘባችሁ? ምን አያችሁ? ውሸትስ እንደዚህ አይነት ውሸት አስፈላጊ ነው ወይ? ይሄን ውሸት ከማዘጋጀት በፊት ማሰብ አያስፈልግም ወይ? ይሄ ውሸት ሲመጣ ምርመራ የሚባለው ነገር አለ ብሎ ምርመራ አለ ብሎ ማሰብ አያስፈልግም ወይ? ስቀጥል ደግሞ በቃ አሁን መንገድ ከፍታላታለች፣ አለሽ ገባችሁ አደል? አሁን ከእሷ ቢለይ ራሱ እርግጠኛ ነኝ ልዩ በግድ ታረግዛለች። ለማየት ያብቃችሁ። ምክንያቱም ሁለቱን ለማየት የእሱን ደስታ አይተዋለች፣ በሄሉ ላይ ማለት ነው። አሁን እንደዚህ እርጉዝ አደለውም ካለች፣ ቀጥታ ጥሏት እንደሚሄድ ይታየኛል ማለት ነው። ስለዚህ እርግዝናውን አሁን ልዩ በዚህም በዛም እንዲያስረግዛት ታደርጋለች። ከዛም በኋላ እነሱ ይለያያሉ ማለት ነው። መንገድ ግን እርግጠኛ ሳትሆኝ ይህን ነገር መድሚዲያ አውጥተሽ እኛንም ማስደስተሽ እሱም ይሄን ያህል ደስታን ሰጥተሽ ሁሉን ነገር ጥሎ ከአንቺ ጋር ደስተኛ ሆኖ መቶ እንዳታጨልሚው ሄሉ፣ እግዚአብሔርን እንዳታጨልሚው ማርያምን። በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ እኔ ራሴ ዲዲያዬ፣ እኔ ጌታ ሀሳብ ብጭ ያስወልጅህ እኔ ራሴ ዋይ ዋይ፣ እኔማ ሜዳ ላይ ቀረ ዲዲያ እያልኩ ነው ምለው አይገርማችሁም? በተረፈ እግዚአብሔር አምላክ ይጠብቃችሁ። አስተያየታችሁን ጻፉ። የሚሰማችሁን ጥፋተኛ ነች አይደለችም የሚለውንም እሱንም ነገር ጻፉ። ሲቀጥል ደግሞ በፍቅር እና በትዳር ማት ውሸት እንደማያስፈልግም እያገናዘባችሁ፣ መልካም ምሽት። እወዳችኋለሁ።